ሰዋቦችም አሉ ያአላህ መልእክተኛ፣ አይጠራጥሩን ይልቅ ቶሎ ብለው ግዳቸውን ይንገሮን! ነቢዩም ስድስቱን ሰዋቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ። ከነዚህ መካከል አብደላህ ሁዘይፋ አንዱ የተመረጠው፣ ለፋርስ መሪ የሚሄድ ደብዳቤ የተሰጠው፣ ለፋርስ መሪ የሚሄድ ደብዳቤ ተሰጠው። አብደላህ ሁዜይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ፣ የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ካገር ርቆ። ከንጉሡ ግቢ ዘቦቹን አገኘ፣ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ! የፋርሳያል መሪ በተሽ ቆጠቆጠ ካፓምሮሽሎ አብደላ ሁዜይፋን መናኛ ባላገር ያለብሰላን መስኖ ፊት ለፊት ተያዩ። አብደላ አልፈራም በመናኛ ልብሶ አንገቱን አልደፋም። እስላም ያለበሰው ክብረ ደንድኖት በራሱ ተመካ ጥንካሬ ሆኖት አንዱ ቢጨክ እርሱ ባሪያዬ ነበር፣ እንዴት ቢደፍሬ ነው እያለ ደነፋ። ማንጎ በዚያዘው ንዴቱ በረታ፣ ሲቃ ተናነቀው። ወረቀቱን ቀዶ ቦጫጭቆ ጣለው። የነቢ ደብዳቤ እንዲዚ ሲሆን አይቶ አብጠላ ተመኘ ሞትም ይሆን ከቶ። ግመሉ ላይ ወጣ ጉዞውን ቀጠለ፣ ጨርቄን ማቄን ሳይል እየተቻኮለ። ንጉሥ ኪስራ ነካ ንዴቷ አለፈና፣ ይዛችሁ አምጡልኝ የታለያ ጀግና ብሎ ቢያስፈልገው አብደላ አልተገኘ። ኪስራ ይዞ ሊያስረው ከልቦ ተመኘ፣ አብደላ አመለጠ። ደርሶ ነቢዩ ዘን ሁሉን አስረዳቸው ዘርዘሩ አንድ ባንድ። አላህ የሱን ሥልጣን ይቦጫጭቀው ብለው ነቢዩ አዘኖ በአድራጎቱ በግና ኪስራ ላረፈ ምነደደ አበደ፣ ለየመኑ ወኪሎ መልእክት ሰደደ። በሂጃዝ ብቅ ያለው ሰው ተይዞ ይምጣ፣ ዋጋውን እንዲያገኝ በቼ እንዲከታ። የመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትዛዙን አስታኮ፣ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መረጃው አሰሰው። መዲና አገኟቸው ትዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ ነብዩም ሳቃሉ። ነገሩ ገብቷቸው ነገ ንገናኝ፣ ዛሬ ተሮ አሏቸው። ታዛዥ ወታደሮች በማግስቱ መጡ፣ ጠየቋቸው ዳግም እጆለ ኪስራ ይስጡ። ነቢዩም አሏቸው በአጽንኦት አበክረው፣ ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል፣ በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ነገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን። ነቢዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ እየገባቸው፣ በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነቢ ማስረዷቸው። መልእክተኞች ሄዱ ለበዛን ነገሩ፣ እሱም ወዲያው ላከ ሄደው እንዲያጣሩ እውነት ነው፣ ንጉሡ ኪስራ ሞቷል። በቃ! አላህ ፍርዱን ሰጥቷል። ለዚያ ሞተ ለከም በዛን ሳቅ ማማ ወዲያው ሙስሊም ሆነ፣ ድፍን ፋርስ እንዳለ ስልማ አመነ። ከሂጅራ በኋላ በአሥራ ዘጠነኛ ዓመት ጨኳኝ በዘንታይ ለሞጋ ሲዘመት፣ አብደላህ ሁዜይፋ አዘማች ነበር። ታትቆ ተማረከ እንጂ በተላትች ወድኩ ቤዘንታይን አይን አዟል ካለ የእስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላህ ሁዜይፋ ተይዞ ቀረበ፣ እየተንገላታ እየተደበደበ ቤዘንታይን በምጸት አብደላን ጠየቀው። እስላምን ብትክድ ለቅሃለሁ አለው። ምን ሲደረጋ ለአብደላ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለ አለው አለው። ንጉሱ በተራው አብደላ ባሰበት ቅጣትም ሳይፈራው አብደላ ባሰበት ቅጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው፣ ጦራ ሶረው፣ ወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው። ሙስሊሙ አብደላ አምርሮ ጨከነ፣ እንዳራስ ነበር ማን ደፍሮኝ ባይሆነ ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስትዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩታ አላቸው። አቤት የአላ ስራ እያጨካከ ናቸው። ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍተ አጥላቀው ተንሳፈፈ ወጣ ከዘይቱ በላይ እስላምና አትክድም? ይህንንም ስታይ አለና ንጉሡ አይኑን አስተባለ። አብደላ ግንባሰ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት። ደስ አለው ንጉሡ ተስፋ ቆርዟል ብሎ እስላምን ካዳለው ያዘነለት መስሎ አሻፈረኛ ለአብደላ መራሩ እያንገበገበው ሙስሊም መደፈሩ። እስላምን አልክድም በማለት መለሰ ሲቃ እያንከው። እሱ እየታመዘ ንጉሡ እያሾፈ ለምን ታለቅሳለ? እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላ በመጸት ያላንዳች ፍርሃት ያለምንም ጸጸት ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል ሁሉም በአንድነት እንደዚህ ቢከከል የጀነት ይሁነል ያብባል ይጸርጋል ስልተመኘው እንጂ አይደለም ፈርቼ ለነቢ ታመኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሱ ተረታ፣ ወኔ ውራደ ከዳው። ንጉሱ ተረታ፣ ወኔ ውራደ ከዳው። ድፍረቱን ጽናቱን በጣም አደነቀ፣ ድርጊቱ አሳፈረው፣ ፈራ ተጨነቀ። ሀሳቡን ሰብስቦ እንዲህ ሲል ጠየቀው፣ በጎ ምላሽ ስጠኝ ለምትጠየቀው፣ ነፃ እንድለቅ ጭንቅላቴን ሳመኝ፣ በማለት ቀረበው እንደ ሕፃን ለማኝ። አወጣ ወረደ ብዙ አሰላስለ። ይህን ያላ ጠላት እንዴት ልሳማለ? ይህን በማድረግ ያላ አይዘንብኝ ጭንቅላቱን ስሜ ወንድሞችን በግን